ማውጣት አልተቀቀል ኳልሻ ባይሆን በዛው ኮንሰረት ጣላል ይባል። ለማንኛውም እግሬሽን ሳይሻልሽ ጨጓራሽ እንዳይላት ደግሞ ብዬ እሺ። አሁን የምታውቀው ነገር ካለ እባክህ ንገረኝ። እኔና ኪራ በአጋጣሚ ነው የተገናኘ ነው ልገጨው ነበር። ያው ባለፈው እንደነገርኳችሁ ማለት ነው። እንዴት እሱ ራሱን ሊያጠፋ ምላጭ ይዞ እየሄደ ነበር፣ እኔ ደግሞ አረፋ ፍጄም ገብስ ለመበላ ቡና ለጠጣ እየሄድኩ ነበር። ገባብኝ። በዚህ አጋጣሚ ተገናኘ። ፍጹም ነው የጎረቤት ፍቅር ምን ውቅጡ ነው? እኔም ምንም ሁሉም ነገር ተመላላሽ ነው ብሎ ያው ዘፋኙ እንደ ዘፈነ ሁሉ ክብሮምም እንግዲህ ከቤቱ ፍለፊት ያለችውን ጉብል ቆንጅዬ ልጅ አፍቅሮ እየተመላለሰ ይገኛል ምክንያት እየፈጠረ ቤትሽ ልሸኝሽ ወይም ደግሞ አሞሻን ላስታምሽ ብሎ በግድ ማለት ነው ወደ ቤቷ እየተመላለሰ ያለው ሰኔ ምንም እንኳን በልቧ መመላለሱን ወይም ደግሞ የክብሮምን መምጣት ባትጠላውም በአንደበቷ ግን የምትና የተናገረው ነገር የበለጠ ወደ ቤቷ እንዲመላለስ አስገድዶታል፣ እና ዛሬም በቤቷ ተከስቷል ማለት ነው። ከዚህም በኋላ እንዳያችሁት፣ እንግዲህ እግርሽ ልሽሽ፣ ምንድን ነው የሚሻልሽ? ለምንድን ነው እንደዚህ አይነት ንግግር የምትናገሪው? ማንም ሰው እንዳይቀርብሽ የምታረጊው ነገር ለእኔ ገብቶኛል ይላታል። እንዴት አወቅ ስትለው እንዲሁ ይታወቃል ሳይኮሎጂስት ነኝ ብሎታል። እንግዲህ በሳይኮሎጂ ብዙ የማታም ነው ሰኒ። ነገር ግን ከክብሮ አንደበት ወይም ደግሞ ከአይኖቹ የተረዳችው ነገር አለ። እውነትም ወንዶቹን እያራኳቸው ነው። ምክንያቱም ምናልባት በፊት በደረሰብኝ ምክንያት ከወንዶች ጋር ያለኝን ግንኙነት እፈራለሁ ማለት ነው። ነገር ግን ክብሮምን ይላታል። ልቧ ለክብሮም እሷ የምትፈልገውን ያህል ሊጨክን አልቻለም። እውነተኛ ክብሮምን ባትፈልገው ኖሮ እንዳይመጣ አርጋ መባረት ትችላለች፣ ቤቷም እንዳይደርስ ማድረግ ትችላለች። ግን ይህንን አላደረገችም። ሲመጣ እንደውም በቀደም ለታማ እባክህን ምግብ ብላ እና ሂድ ስትለው እንዴት አርገሽ የሰራሽውን ሲላት እኔማ አልሰራውም አለች እና ሲላት አብስለ አብልተኝ ሂድ ብላ ድምቅ ያለ እንግዲህ እንደምታውቁት ክብሮም ባለሙያ ነው ተፍ ተፍ ብሎ ጽድት ያለ ምግብ አውልቷት ወጥቷል ማለት ነው። ስለዚህ ሰኒ ወደዚህ ወደዛ ቅራገኝ ማየቱን ታይና ወደ ዋናው ፍቅር ገፍተሽ እስቲያረ አሸወና ብላችሁ ደግሞ እናንተም አስደስቱን። ሌላው እነ ጽናት ቅዱስን የሚመለከቱበት መንገድ እኔ አልተመቸኝም። ነገር ግን የት ያቁትና ድንገት የገባ ሰው ነው እንደ መላክ ሆኖ የኪራን ነፍስ ያተረፈ ማለት ነው። ይሄን ያህል በማያውቁት ደረጃ ኪራ እርቆ መሄዱን እንኳን አያውቁም ነበር። ማለትም በሀሳብ እሱ ጥፋተኛ ነኝ፣ ከዚህ ቤተሰብ ጋር መለየት አለብኝ፣ ለዚህም ደግሞ የሞት ቅጣት ይገባኛል ብሎ በራሱ ወስኖ እንዴት ለምን እንኳን ያለው ሰው የለም ማለት ነው። ምክንያቱም እሱም ግልጽ አልናገራቸውም እነሱም ደግሞ ብዙ ሊያነቡት አልቻሉም ነበረ። ይሄ ትልቅ ስጠት የኪራና የናሆም ነው። ሁለቱም እንኳን ጠለቅ ብለው አይተውት ኪራ ወዴት እየሄደ ነው የሚለውን ቢያነቡ ኑሮ እስከ መጨረሻው ድረስ ሊሰናበት የነበረበት ደቂቃ ድረስ አይደርስም ነበር። በዛ አጋጣሚ ነበር እንግዲህ መኪና ውስጥ ገብቶ ራሱን ሊያጠፋ ሲል ቅዱስን ያገኘው። ቅዱስ ግን መጥቶ ሊያብራራላቸው ሲል ብዙም አልተቀበሉትም። እንደውም በጥርጣሬ አይን ያዩት ምሩማ እንደውም የሚለው ነገር በሙሉ ይሄ ልጅ ደስ አይለኝም ን ያለችው። በዚህ ላይ ደግሞ ጽናት አፋጣኝ ልጠይቀው አስባለች። ምን ያህል እንግዲህ የኪራን ነፍስ እንዳዳነ አያውቁም። ይሄ ልጅ እንደ መላክ የተ ገለጸለት እንደሆነ ለኪራ ሲያውቁ ምን ይበሉ። ድንገት የተከሰተው ቅዱስ እንደ ስሙ ቅዱስ ሆኖ የኪራን ነፍስ ከዛች ከሞት አደጋ አድኗት፣ ነገ ደግሞ ሌላ ቀን የሚያይበትንና ተስፋ የሚሰንቅበትን ጊዜ እንዲያይ አድርጎታል። የህዝብን ሰላም እንዲጠብቅ ያደርጓል። አንዳንድ እናቶቻችን እኮ ለእኛ ስሉ የሚከፍሉት የሞት ዋጋ እኔ የተሻለ ቦታ እንድንቀመጥ ነው። ታዲያ የእናትህን ሞት ለምን ታማከማልክ? ሰው ነገሮች ናስተውልባት። አንድ ነገር ልንገርህ፣ የሞተ ሰው የሚኖረው በአንተ ውስጥ ነው። እናትህን ማስደሰት ከፈለግ የተሻለ ህይወት ኖርላት። ይራ ከዚህ በላይ ከተነጋገር ግን ወደ ጸፍ የሚሄደው እንዴ፣ ምን ማለት ነው? ተረጋጋ እንጂ። እስኪ አስበው፣ አንድ ወንድሜ የምትለው ሰው ፊት ለፊት ራሱን ጥሎ ወርቆ ብታገኘው ምትላለን? እኔን ለማጽናናት ብለን አደለ ወንድሜ የምትለው ምን በጣም ነው ማስል? አንተን ወንድሜ ብዬ የምሸነግር ነው የሚመስለው? ኪራ፣ ምንም ቢሆን ባይወደኝም እኮ አባትህ ለእኔም አባቴ ነው። በተስፋ መቁረጥ ውስጥ ያለውን ኪራ እንግዲህ ክብሮም ሊያናግረው ፈልጓል። ና እባክን ወንድሜ እንደዚህ አትሆን። የእናትም ሞት እራሱ ላንተ ህይወት ሊዘራል ይገባል። አንተ ደግሞ በስኬት ውስጥ ካለፍክ የእናትም ሞት በድል ታጠናቅቀዋለና እባክን እራስን ጠብቅ ወንድሜ። የአንተ አባት የኔም አባት ነው። ከብዙ ነገር አውጥቶኝ እዚህ አድርጎኛል። እና እባክህን ኪራ ወደ ቦታ ወይም ደግሞ ወደ ቀድሞ አስተሳሰብ ተመለስ ሲለው ወንድም የምትለኝ ለመሸንገል ነው አይደለ? ብሎ እጅግ በሚገርም ሁኔታ አስቀይሞታል ማለት ነው። በእውነት ክብሮም የኪራን አባት እንደ አባቱ ነው የሚያቸው። አባትየውም ቢሆን በፍጹም በሙሉ ፍቅር ነው ወደ ቤታቸው እንዲመጣ ያደረጉት። እና ለኪራ አባት ልዩ ፍቅር አለው እንዳሳደጉት ሳይሆን እንደወለዱት አባቱ ነው የሚያያቸው። እና የኪራ አነጋገር አንዳንድ ጊዜ ሳያስተውል የሚናገረው ንግግር እውነት የልቡን ንጹህነት የሚገልጽ አይመስላችሁም? እና በጣም ተቀይሞታል። እንዴት እንደዚህ ትለኛለህ? እኔኮ ወንድም ነኝ። አብሬ ወይም ደግሞ እዚህ ከእናንተ ጋር የምኖረው ችግሬን ለማሳለፍ ብቻ ይመስልሃል እንዴ? አንተንኮ ወንድሜ ነህ። ይህን ነገር ግን ስለተናገርክ በጣም ተቀይሜያለሁ ብሏል ክብሮም እንግዲህ ለነገሩ ክብሮም ያው ፊት ለፊት እየመናገር እና ነገሮችን ቀለል አድርጎ የማየት ተሰጦ አለውና በሚቀጥለው ብዙም እንደማያኮርፈው እጠብቃለው ማለት ነው። ኪራ ግን ተጸጽቷል። እንደዚህ ማለት የለብኝም ነበረ አለ ከሄደ በኋላ አስቀየምኩትኝ። ለምንድን ነው እንደዚህ አልኩት ብሏል። አሁን አሁን የሰው ፍቅርም እየገባው ነው። እዚህ ጋር ክብሮም የተናገረው ነገር አንድ ደውል ሆኖለታል። ከዚህም በኋላም ደግሞ እነ ኪራም ተመካክረው እነ ጽናት ስትመጣ ያደረገችው ነገር ከነናሆም ጋር ተመካክራ ያደረገችው ነገር ራሱ በጣም ደስ የሚል ነው። መታ ኪራን እቅፍ አድርጋ የኔ ፍቅር ስትለው እንዲህ የኔ ፍቅራቸ ለምን እንደሆነ አላቅም እያንዳንዱ ቃላት አሁን ኪራ አዲስ እየሆነበት መጥቷል። ጽናት ኪራን የማፍቀሯ ነገር አዲስ አይደለም። ዛሬ ግን አፈቅረሃለሁ ስትል እንደ አዲስ እየሰማት ነው። ምክንያቱም እሱ ኑሮውን በሙሉ ትቶት ነበረ በቃ የራሱ ወደ ሆነ አለም እራሴ አዘጋጀውት ወዳለው አለም ሊሄድ ስለነበረ ስለ ፍቅር፣ ስለ መውደድ፣ ስለ ነበረው የቤተሰብ ቆይታና ስለ ነናሁም ፍቅር ሁሉ እረስቶት ነበረ። ዛሬ ግን ቅፍ አድርጋው እኔ ኮ ወዳለሁ፣ ያላንተ ኮ ህይወቴ ባዶ ነው ብላለች። ምናልባት እንኳን ኪራ አንድ ነገር ቢደርስበት የእኔም ህይወት አብሮ ነው የሚጨልመው ብላ የምታምነው ጽናት ነገር ግን ያን ያህል ሲሄድ በውስጡ ምንም ነገር አልነገራትም ነበር። እየሰከረ እየመጣ ይተኛል። ከዛም ከተኛ በኋላ ደግሞ እሷ እንግዲህ አለባብሳ ታስተኘዋለች ማለት ነው። ጠዋት ልታነጋገረው ስትል ስራ በሚል ሰበብ ተነስቶ ይሄዳል። አይነግራትም። ምንም መገናኘት አልተቻለም። ጥማቷም ሲመጣ የምታነጋግረው አይነት ሰው አይደለም። እየሰከረ ነው የሚመጣው ቅዱስ ደግሞ እንደ ማምለጫ መንገድ አድርጎ አብረው ሲጠጡ ይውላሉ እኔ የሚገርመኝ ቅዱስ ኪራን አድኖታል ቅዱስም ችግር አለበት የራሱ የሆነ አሁን ደግሞ ከነሱ ውስጥ ማን ነው ቅዱስን ቀርቦ ምን አይነት ሀሳብ ምን አይነት ችግር ነው ያለብህ ወንድሜ ከዚህ ችግር ውጣ አለንልህ ሊሉት ይገባል ና በእውነት ቅዱስ የሚያሳዝን ሰው ነው እሱ የራሱ ህይወትና ጭንቀት እንኳን እያለበት ለኪራ ህይወት በጣም ተጨንቋል ዛሬ ደግሞ ኪራ እየተሻሻለ ነው ነገሮችንም ወደ ቀድሞ እየመለሳቸው ነው ሲባል ቅዱስ ምን ያህል እንደተደሰተ ሁላችንም አይተናል። እና የቅዱስ ህይወት ደግሞ ገና እንደተዘበራረቀ ነው። አንድ ሰው ይፈልጋል፣ የሚያጽናናው ነገሩን የሚሰማው። ኪራ ራሱ ስለ ቅዱስ ምንም ነገር አያቅም፣ ምክንያቱም ቀጥታ ኪራን ከመንከባከብ ውጪ ቁጭ ብለው የሚያወሩበት ጊዜ ወይም ደግሞ ስለ ራሱ በደንብ ትንትን አድርጎ የነገረው ነገር የለም። ልብ ለልብ ግን ተግባብተዋል ማለት ተቀራርበዋል። ስለዚህ ኪራ ከአሁን በኋላ ወደ ራሱ ህይወት ከተመለሰ በኋላ ቅዱስን የሚተወው አይመስለኝም። እንደ ቤተሰብ እንግዲህ ቤቱ አምጥቶ ከነ ጽናት ጋር በደንብ ካነጋገራቸው በኋላ ያለበትን ችግር የእሱንም እንደሚፈቱ እርግጠኛ ነኝ። ሰው ለሰው መድኃኒቱ ነው አይደለም የሚባለው? በመልካም መልኩ ደግሞ ሲሆን እንዴት ደስ ይላል። እንግዲህ የዛሬ ፕሮግራማችን ይሄ ነበረ። በሚቀጥለው ፕሮግራም ደግሞ እስክንገናኝ ድረስ መልካም ጊዜ የሆነላችሁ። ሰላም